እነዚህን ተግባራዊ የህይወት ልምዶች የሚያውቁ ብልህ ሰዎች ብቻ ናቸው። ቲማቲም ለመላጥ የፈላ ውሃ ይጠቀሙ። በቲማቲም ውስጥ ልክ እንደዚህ ጥንድ ስቲክ ያስገቡ። ከዛም በእሳት ላይ ያብስሉት። ቆዳው ከፈነዳ በኋላ ቀዝቃዛው ውስጥ ያስቀምጡት፣ እናም ቆዳው በቀላሉ ይላጣል። ብዙ ሰዎች የተደፈነ ማጠቢያዎች ያጋጥሟቸዋል። የፕላስቲክ ጠርሙስ በውሃ መሙላት ብቻ ነው። የጠርሙሱን አፍ ወደ ፍሳሽ ማስወገጃ ውስጥ ገልብጡ፣ እናም ጠርሙሱን አጥብቀን እንጭመቀው። የውሃው ግፊት በቱቦ ውስጥ ያለውን እገዳ ያስወግዳል፣ እናም ፍሳሹ ክፍት ይሆናል። ፕላስተር ከወረቀት ላይ ከተጣበቀ በቀጥታ መላጥ ወረቀቱን ይጎዳዋል። ትክክለኛው ዘዴ የፕላስቲኩን ሁለቱንም ጫፍ በኃይል መጎተት ነው። ሀባብ በልቶ ለመጨረስ በጣም ትልቅ ስለሆነ በአግባቡ ካልተቀመጠ ባክቴሪያ ሊያራባ ይችላል። ሀባቡ ላይ ሁለት ፍሬ ነጭ ሽንኩርት አስቀምጡ፣ ከዛም በፕላስቲክ መጠቅለያ ጠቅልለው በማቀዝቀዣ ውስጥ ያስቀምጡት። ለሶስት ቀናት ትኩስ ሆኖ ሊቆይ ይችላል። በቲማቲሜ ላይኛው ክፍል ላይ በዚህ መልኩ ፕላስተር ይለጥፉ እናም ያስቀምጡት፣ ለግማሽ ወር ትኩስ ሆኖ ይቆያል።